አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ ውድ እና የተከበራችሁ ውድ የፋፊት ዩትዩብ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጁሙዓ ነው። በቀላሉ አካባቢ ልጅ ስለተኛ ነው በዚህ መልኩ ፏፏ ብለናል። የተፈተሉ አያኩምላህ። ያው ምሳ ሰርተናል። እንግዲህ ስሰራ አልቀረጽኩም፣ ሳቀርብ ቀርጽላችኋለሁ። ይህን ይመስላል። ቡናችን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተባበሩኝ እላችኋለሁ። እዚህ ጋር ምሳችሁን በላ እና በጎማ ለምን ውሃ ቀረው ሽንጥሪት ትችላላችሁ። አሁን አካባቢ እንደ ፋሽን ይዘውታል። ጆክ ትተው እንደዚህ ጎዳውን ሁሌ ይታጠባል። ከዛ እንዲቀዘቅዝ በጎማ በመዘፍዘፊያ ወይም በከረዋና ተዘፍዝፎ ያረፍዳል፣ ቅዝቅዝ ይላል። እንደዚህ ነው ላችኋለሁ። ጆክ ማጣት አይደለም እና ይህን ይመስላል። ይመቻችሁ። ናችኋለው ቻው ቻው። በቃ በቀላሉ ጁሙአችን ትመስላለህ።